ገነትና ኤደን ማስመሰሉን ቀጥለውበታል፣ ማለት ነው እንግዲህ። አቶ ተሰማን በዚህ መልኩ ወይዘሮ ገነት የኔ ፍቅር የኔ ውድ የኔ ሁሉ ነገሬ፣ እኔ እኮ ተጨንቄ፣ እንኳንም ዳንክልኝ፣ እንኳንም ኖርክልኝ እያለች ነው ማለት ነው። አቶ ላይኩን ትግስቱ በጣም ነው የሚገርመው። ጸጥ ብሏታ ነኝ ዝም ብሎ አዳምጦ አዳምጦ ከጨረሰ በኋላ በእርግጥ እሷ በኃይል ነበረ ስትል የነበረው ስታወራ የነበረው ምክንያቱ ደግሞ ኃይል እንዲሆነኝ እዛ ቤትማ ድፍረት እንዲሆነኝ ብላ የጠጣችው አረቂ ስራውን ሰርቶ ነበር ማለት ነው። እናም እዛ ቤት ከገባችሁ በኋላ ኤርሚያስን ራሱ አንተ ማንንም አታስፈራራ ማንንም አይሰማም። ሜድ እዚያ እያለች የሆነ የሆነ ወሬ እያወራችሁ ደስ የማይል ነገር ስትናገር ተሰምታለች ማለት ነው። ስለዚህ አቶ ተሰማም እንዴ ጣተሽ ነው እንዴ የመጣሽው ማስመሰል የዚህን ያክል እናትና ልጅ ብሎ በጣም ተቆጥቶ በጣም ተናዶ ነው ትቷቸው እየሄደው ማለት ነው። በዚሁ አጋጣሚ በንዴት ለካ ሁሉ ይቻላል፣ ተናዶ ብድግ ብሎ ቆሟል ማለት ነው። ቆሞ ነው መቀመጫው ላይ በራሱ ጊዜ ቁጭ ያለው እና ኑሐሚን እንግዲህ ህቅዷና አላማዋ አባቷ ታግሞ እንዲደንላት ነው እኔ እንኳን ባይሆንልኝ እኔ እንኳን ህይወቴ ቢበላሽ እኔ እንኳን እድሌ ማለትም ያው አሁን ላይ ያለችበት ሁኔታ ጥሩ አይደለም አደለ ምክንያቱም በዚህ ሁኔታ ውስጥ ሆና ነብሰ ጡር መሆን ማለት ከባድ ነው በጣም ለዛም አባቷ ልጄ ተበሳቆልሽ እኮ እንዴ የሆንሽውን ነገርኝ ስትከፍ አብሬሽ ልከፋ አንቺ ብቻ ነች እንደኔን የምታስታመሚው ሲላት ጊዜ እሷ ምን ብላለች? አያባዬ አሁን የሚያስጨንቀኝ አንተ ህመም ነው። አንተ ሄደ ውጭ ሀገር ታክመ እንድትድንልኝ ነው የምፈልገው። ደግሞ ሐኪሞቹ ወደ ውጭ ሄደ እንድትታክም ብለው የለ። ስለዚህ እሱ ጭንቀት ነው፣ ሌላ ነገር የለም ብላ ነበር። እንግዲህ ያ ብቻ እንዳልሆነ ደግሞ ግልጽ ነው። ነው ኑሐሚን እዚህ ጋ በጣም የተጨነቀችበት ያስጨነቃት የእርግዝናዋ ጉዳይ ነው ማለት ነው። እና እንግዲህ ወይዘሮ ዝናሽም ደንግጣ ፈርታት የነበረ ኑሐሚንን አሁን ሀይል የሚሆናት ነገር ያገኘች መስሏታል እና ምን ሊፈጠር ይችላል የሚለውንም የምናወራ ይሆናል ማለት ነው። ሰላም ሰላም ውዶች ይ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት ይህንን ቪዲዮ ውስጥ ጀምሩ በላይክ ጀምሩ ላይክ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ እንግዲህ ላችሁ የመጣሁት እጅግ ተወዳጁ ኑሐሚን ድራማ ነው ማለት ነው። በዚህ ድራማ ላይ በነገራችን ላይ ብዙ አስተማሪ ብዙ ቁም ነገር ነገሮችንም እንጨብጥበታለን እና እንግዲህ እዚህ ጋር የምንመለከታት ወይዘሮ ገነትም ስታስመስል ቆይታለች ማለት ነው። አቶ ተሰማም በጣም ተናዶ ከዚህ ይጂ ብሎ በጣም ተቆጥቷታል። አሁን እኔ ታምሜ መከራዬን ሳይሳት ጠይቁኝ። አሁን መጋጋት ምን ይሉታል? ገና ለገና ባለሀብት አጠግብ ነው ብለሽ ገና ለገና ጓደኛ ያናገኘው ብለሽ ብሎ አሰናብቷታል ማለት ነው። እዚ ጋ እንግዲህ ደግሞ የምንመለከተው ኑሃሜን ድል ነስታለች ማለት ነው። ከዚህም በላይ ገና ድል ትነሳለች። እንግዲህ ወይዘሮ ዝናሽ አንገት የሚያስደፋ ነገር ገጥሟታል። ወይዘሮ ዝናሽ ይዳግምዬናት ችግር ገጥሟታል ማለት ነው። እኔ ኮምለው እንደው ይቅርት አርጉልኝና እንደው ከድራማ ረስ ለመውጣት አይደለም። ግን ሴቶች ስንባል ለምንድን ነው የበፊት ባክግራውንዳችን ደብቀን የምናገባው? እንግዲህ ወይዘሮ ዝናሽ በድራማ መልኩ ነው መጣ እንጂ ብዙ ሴቶች ሌላ ልጆች ኑሯቸው እንዴ ለምን በልጆቻችሁ ታፍራላችሁ እንዴ? ውለዱ ነው ብለው ነው እንደ ተወለዱት እና በጣም የሚያሳፍር ነገር ነው። እና ባክግራውንዳችን ተናግረን ነው ሌላ ባል ማግባት ካለብን የምናገባው እንጂ ልጅ ተደብቆ ያ ልጅ ምስኪን ምን በወጣው ነው እኛ ስንዘል ባመጣ ነው ልጅ ተደብቆ፣ አግባብ አይደለም ማለት ነው። ለሁላችን ምክር የሚሆን ነው እንግዲህ ወይዘሮ ዝናሽ አቶ ተስ አቶ ለይኩን ወዷት አፍቅሯት፣ ሊያገባት ሲል ከወደድቀኝ አመሰግናለሁ፣ መጋባት ካለብን መልካም፣ ግን እኔ በግራውንዴ ይሄን ይሄን ይመስላል እንደዚህ ልጅ ያለ ብንል ጥሩ ነበረ። እንግዲህ እሷ ባለማለቷ አሁን ኑሐሚን እሺ፣ የዳግም እናት ችግር የለውም በማለት በዚህ መልኩ እቴቴ ደስና ያለችኝምር እቴቴዬ ብላ ምሳ አብረው በልተዋል። በዚህ ጨጓራዋ ቀጥል ብግን ንድድ እንደሽሮ ትክን እያለች ወይዘሮ ዝናሽ አብራ ተመግባለች፣ እየተንጨረጨረች እንደፈላ ዘይት ማለት ነው። ምክንያቱ ደግሞ ምንድነው? ወይዘሮ ዝናሽ ራሷን ክባ ክባ ክባ በቃ በጣም ቤተሰብ ስም ያያትስም ክባክባ ነው ራሷን የምትጠራውና አሁን በዚህ መልኩ ለእሷ ውርደት ነው። አቶ ተሰማና አቶ ለይኩን ግን ገርማቸዋን ደንቋቸዋል እ ጭራሽ ቴቴየ ምን ተፈጥሮ ነው ምን ተገይቶ ነው እ እንደዚህ አይናቸውን ለአፈር ስታያቸው የነበርሽ ሴትዮ አሁን ምን ተገይቶ ነው እንደዚህ አብረው እንዲመገቡ ጭራሽ ደግሞ ቴቴየ እንድትልሽ ምንድን ነው ሚስጥሩ? ብሏል አቶ ለይኩን። አቶ ተሰማም እንዲሁ ልጁን ጠይቋል። ኑሐሚን ቆይ ለምን አትነግረኝም የተፈጠረውን ነገር? እንዴ ከዚህ ቤት ካልሄድን እያልሽ አሳሬን ስታይብኝ እንዳልነበረ አሁን ደግሞ ሽንሄድ ስልሽ እንዲህ መሆንሽ ምን የሚሉት ነው? ይህንን ሚስጥር ካልነገርሽኝ በጭራሽ አልሰማሽም ብሏት ነበረ። እሷም እንግዲህ አልተናገረችም። አባዬ እኔም እንደሆነ አላቅም ብቻ በቃ ልንሄድ ነው ስላት ጊዜ በእኔ ምክንያት አይደለ በቃ አትሄዱ ብላ እንደዚህ ተፈጠረና። አብረን ተመገብን። ምንድን ነው ችግሩ? ስንፈልገው የነበረው አይደል ኔ ብለዋለች አባቷን እና ወይዘሮ ዝናሽም፣ ቆይ አንቺ ልጅ ምን ለማድረግ እየሞከርሽ ነው? ምን ለመሆን እያሰብሽ ነው? እሺ ቆይ ምንድን ነው ከእኔ የምትፈልጊው? ስትላ ጊዜ እኔ ከአንቺ ምንም አልፈልግም። እኔ የምፈልገው አባቴ ታክሞ እንዲድን ብቻ ነው ሌላ መፈልገው ነገር የለኝም። ብላታለች ያኛው ስትላ ጊዜ ደግሞ ያኛው የምትይው የናሆምን ነገር ከሆነ እርሹ እንዳታስቢ ብላታለች። እውነት ነው ብትረሳው ይሻላታል። ምክንያቱም አሁን ላይ ኑሐሚን ነብሰ ጡር ነች። ስለዚህ ሌላ ማግባት ሌላ ምናምን አትችልም። በዚህ አጋጣሚ ኤርሚያስ በጣም ነው የተደሰተው። ኤርሚያስ በጣም ነው በቃ ከአቅሙ በላይ ነው የሆነበት ደስታው። ለምን ከተባለ ኤርሚ ኑሃን በጣም ነው የሚወዳት። ኑሃሚን እንኳን አይላትም፣ ኑሃዬ ነው የሚላት። ስለዚህ ኤርሚ በጣም ስለሚወዳት ለሱ ትልቅ ድል ነው ይሄ ማለት ነው። እንግዲህ እሷን አፍቅሮ እሷን ወዶ ነው እዚህ ድረስ አሁን። የቤት ሹፌር ሆኖ ዘበኛ ሆኖ እንደዚህ የሚሰራው ምንድን ነው? እሷን ስለወደደ ነው። ለዛም ነው እሷ ደግሞ ከእኔ ሂድ፣ እኔ አልፈልግህም፣ ጊዜን እዚጋ ሹፌር ምናምን እያልክ ጊዜን አታባክን ስትለው እንኳን አይ ይሁን ብሎ ቁጭ ያለው ተጠማዞ እሷን ብሎ ነው እና አሁን ምርግዝናዋን ሲሰማና ሲያይ በጣም ነው ደስተኛ የሚሆነው ማለት ነው። እና እንግዲህ ኑሐሚን እዚህ ጋር በጣም አሪፍ ነገር ነበረ። ያ ወደ መጨረሻ ላይ የተፈጠረው ነገርም በነገራችን ላይ ቀላል ነው። ምክንያቱ ከተባለ እነሱ ራሳቸው ብዙ ነገር ስላለ አሁን ላይ ልትላት የምትችለው ወይዘሮ ዝናሽ ማለት ነው፣ በቃ አንቺ እንደተደራደርሽኝ እኔ ምደራደርሻለሁ። ስለዚህ የአንቺን እርግዝና ምንም ለአባትሽ እነግርልሻለሁ አንቺ ለባሌ የልጅን ጉዳይ የምትናገሪ ከሆነ ነው የምትላት። ይሄ ደግሞ የሚፈታ ነገር ነው። እንዴት የሚለውን የምናይ ይሆናል ማለት ነው እና እኔ የሚገርመኝ ነገር ጭራሽ እኔ በጣም ነው የሚገርመኝ። የሄደን ነገር እንደዚህ አንቆ ፈጥረቆ እንደዚህ መትቷት እንደዚህ ደብድቧት ኤርሚያስ የት ነበርሽ ሲላ ጊዜ እናቴ ጋር ነበርኩ ብላለች። በነገራችን ላይ እናቷ ጋ ነበረች። ከእናቷ በፊት ግን ማንጋን የነበረችው ያቺ በጣም ነው የምታናድደኝ፣ በተለይ በእውነቱ ማለት ነው ኤምራን ኤምራን። በቃ ገና ለገና እናሆምን ስለምትወደው ኑሐሚንን እንዴት እንደምትጠላት እና ኢምራን ጋር ነው የነበርሽው ለምንድን ነው የምትዋሹው ሂደሽ ጭራሹንም ደግሞ የሌለ ነገር ኑሐሜን ከናሆም ጋር ተኛችው ብለሽ ትናገዳልሽ አንቺ ውሸታም ብጥርቅ ብሎ እንደዚህ ፈጥርቆ አንቆ እንደዚህ ደብድባት ጭራሽ ባስብላል ሂዳ ድጋሜ ኑሐሜን የሚጎዳ ነገር ትሰራለች ማለት ነው እና እንግዲህ ምንም ዱላ ውሱስ ነው የሆነባት መሰለኝ ከዚህ በፊትም እንደዚህ ፍጥርቅ አድርጎ ይዟት አንድ ነገር ስለ ኑሐሚን መጥፎ ነገር ኑሐሚንን ለመጉዳት አንድ ነገር አደርጋለሁ ብቲ እገልሻለሁ ብሏት፣ ሄዳ ግን እሷ ምን አድርጋለች ለወይዘሮ ዝናሽና ለኤምራን እንግዲህ ሰራተኛ ነው የሆነችው። ማለትም የወይዘሮ ዝናሽ ቀኝች በይኝ እማዬ፣ እናቷ እንግዲህ እንዴት ይሄን ቤት ተከራየሽልኝ፣ በአንዴ እንዴት ተለውጥ? ስትላት አይ እማዬ ተይኝ፣ እስ እኔ እኮ የወይዘሮ ዝናሽ ቀኝቿ በይኝ ቀኝቿ። በተለይ ደግሞ ብታያችሁ ቆዳ ምን እንደ መሰለች አስጠልቶባታል። የልቀስ እንጀራ አባቴ ባልሽ ድሮም ዝሆን ነበረ፣ አሁንም ያው ዝሆን ሆኖልሻል፣ ምናምን እያለች ተሳደባለች ማለት ነው። አንቺ ባለጌ፣ አባትሽ እኮ ነው ምንም እንኳን ባይወልድሽም አቅፎ ያሳደገሽ፣ እንዴት ዝሆን ትዋለሽ ተሰማል? ብላ እናቴቱም ተናግራ ነበረ ማለት ነው። እና እንግዲህ ኤርሚ በዚህ መልኩ ቢደበድባትም እሷ ግን ድብደባው ዱላው ሱስ የሆነባት ትመስላለች። ምክንያቱ ደግሞ እንግዲህ ማለት ዱላው ሱስ ባይሆንባትማ ኖሮ ያስብላል። ባይሆንባትማ ኖሮ ትጠነቀቅ ነበረ። ከዚህ በኋላ አንድ ነገር ብታደርጊ በእጅ ነው የምትጠፊው ብሏት እስቲል ግን እሷ ሄዳ ጥፋት ነው የምታጠፋው ማለት ነው። ሄዳ አሁንም በርብራ ፈትሻ የኑሐሚንን እንግዲህ ፈትሻ አውጥታ የምርመራ ውጤት አሳይታለች ማለት ነው። በዚህም እንግዲህ በጣም ነው ወይዘሮ ዝናሽ የተደሰተችው በጣም ማለት ነው ከሚባለው በላይ ተደስታለች። በነገራችን ላይ ኑሐሚን አሁን ነብሰ ጡር ናት። እሷ ስለማትፈልግ ከዚህ በፊትም ስለከዳት እንጂ ኤርሚያስ ከአንድ ላይ ቢሆኑ ምንም የሚጎልባት ነገር የለም። ግን አንድ ጊዜ ልቤ ተሰብሯል፣ ለአንተ ቦታ የለኝም ብላለች። አሁን ላይ ግን በተፈጠረው ነገር በጣም የሚያሳዝን ነገር ነው። የኑሐሜን ማርገዝን ማወቃቸው ከባድ ነገር ነው ለኑሐሜን ማለት ነው። ቢሆንም ግን እንግዲህ አባቷ በተለይ ከሰማ አባቴ ከሰማ በጣም ያዝንብኛል አባቴ ያለቅስብኛል፣ ምን ይሻለኛል? ምን ላድርግ? እያለች ትገኛለች እና እንግዲህ ወይዘሮ ዝናሽም በጣም በቃ ትልቅ ነገር አግኝታ ሙታ በጣም እያፏፏመችው ነው ማለት ነው። እሰይ አሁን አገኘሁሽ ብላለች። እንግዲህ ወደፊት ምን ሊፈጠር ይችላል ስንል ኑሐሚን እንግዲህ ሊገጥማት የሚችለው ነገር ያው ከበድ ሊል ይችላል። ምክንያቱ ደግሞ ያው በተለይ ናሆም አሁን ላይ ወደ ገጠር ሄዷል እና አባቱም ደውሎ ለምን ወደ ገጠር ሄድክ፣ ገና ለገና አንዲት ሴት ጋር ስለተጣላ ተነስተ ገጠር መሄድ አለብህ እንዴ? ገጠር መሄድ የለብህም ለማንኛውም ናና እናወራለን፣ ሁሉንም ነገር መፍትሄ እናበጅለታለን ብሏን። አባትየው አባትየው የሚፈልገው ናሆም ኑሃሜንን እንዲያገባ ነው። እንግዲህ ኑሃሜን ደግሞ በሆዷ የኤርሚያስ ልጅ አለ። ስለዚህ ናሆምን ለማግባት ይከብዳል ማለት ነው እና የኑሐሚን እርግዝና ውሸት ቢሆን አሪፍ ነበረ። ምክንያቱ ደግሞ አባቷ የሚያውቀው ምንድነው? ኑሐሚንን የተጠበቀች ንጹህ፣ በቃ ምንም የማታቅ እንደዛ ነው እንድትሆን የሚፈልገው። የሆነችም የመሰለው እንኳን አይደለም። አባቷ ይቅርና አቶ ለይኩን ራሱ ስለ ኑሐሚን ንጽህና ነው የሚያወሩት። እና ለዚህም ነው ባለፈው ራሱ ናሆም ጋር ናሆምን ስታረጋጋው ስታጽናናው፣ አይ በጣም ይገርማል አባቴ እንኳ እንጂ ንጹህ ሴት አድርጎ ነው ይስልሽ ለካ አባቴ እንደሳለሽ አይነት ሴት አይደለሽም። ለማንኛውም ግልፀኝነትሽ ደስ ይላል ብሏት ነበረ። ምንም እንኳን ከዛ በኋላ ኤደን መጥታ ነገሩን ሁላ ብታደበላልቀውም ማለት ነው። ኑሐሚን ናሆምን እያ ማለት ወደ ማፍቀር ጀምራ ነበረ። እንግዲህ ኤደን መጥታ ሁሉንም ነገር ፍርስርሱን አውጥተዋለች ማለት ነው። ኤደን በጣም የምታናድ ልጅ ናት እውነት ለመናገር ይሁን የሰውን እና እሷ ብቻ ሳትሆን እናቲቱም የሰውን ደስታ የማይፈልጉ አይነት ሰዎች ማለት ነው። ብዙ ሰዎች እንደዚህ አይነት በአካባቢያችን ሊኖሩ ይችላሉ። ትግስቱን ስጠኝ ነው በእውነቱ። እና በመጨረሻም እንግዲህ ኑሐሚንና እና ኤርሚያስ አንድ ላይ ይሆናሉ። የኤርሚያስ እንግዲህ ደስታው ነው ምኞቱ ነው ይሄ እንዲሆን። ኑሐሚን ግን አትፈልግም ነበረ። ኑሐሚን የምትፈልገው ናሆምን ነበር። በፍቅር ጉዳይ ገንዘብ ምናምን አይደለም፣ ንጹሕ አፍቃሪ ስለሆነ ባይዘወይ ናሆምና ኑሐሚን አንድ ናቸው። ኑሐሚንም የተጎዳችው ለፍቅር ብላ ነው ማለትም እንግዲህ ለኤርሚያስ ፍቅር ብላ ነው። ሌላ ነገር አልነበራትም እንደገና ኑሐሚን ደግሞ ኤርሚን ለፍቅር ብላ ነው። ናሆምም ኢምራንን ለፍቅር ብሎ ነው። ስለዚህ ሁለቱም ለፍቅር ብለው ነበረ እያደረጉት ማለት ነው። ግን በጣም የሚያሳዝነው ነገር ኤርሚያስና ኤምራን ግን ለገንዘብ ስለነበረ። አሁን ላይ ግን ሁለቱም እውነተኛ ፍቅር ይዞናል እያሉ ነው። እውነት ነው፣ ውሸት ነው፣ ፈጣሪ ነው የሚያውቀው። ወደፊት ግን ኑሐሚን ከናሆም ጋር እንድትሆንኛ ብንመኝ እውነታው ግን ኑሐሚን ከኤርሚያስ ጋር ነው የምትሆነው። ይህን ይመስል ነበር ማለት ነው። በቀጣይ ክፍል ቀጣዩን ይላቸው የሚመጣ ይሆናል። ለአሁኑ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች። ላይክ ሰብስክራይብ ማድረጋችሁን አትርሱ፣ ወዶችዬ፣ ኮሜንትም ጻፉልኝ።